ሰላም እንዴት ናችሁ ጎደኞቼ? እኔ ያለሁላችሁ እንግዲህ ባናቸው ራምባ ናቸው ዋራ ማለት ነው። እንዲህ ጋሽ ቆኖ ያስታራቃቸው እውነታቸው ሊሆን ይችላል የምትሉት ማለት ነው። ማኑ እንደዛ አለ። ጋሽ ማን ነው ውሸት አወራም ያለ ጋሽ። ከዚህ በፊት አብረሽ አክም ቤት ገብተዋል ብሎ ኮስ ተረክበዋል ብሎ አክም ቤት ተቀምጠዋል ነበረ። እንደማኑ ድራማ አልሰራም ያለ ማለት ነው ጋሽ። አንደኛ ነገር ደግሞ ፍቅርዬ ሽምግልና እኔ ሌር ነው እዛ ለሽምግልና ሌር ነው ብሎ ጋቢ ምናምን ለብሰው ማለት ነው እንደ ሱፉን ከች አርግተው ወጥተው ከካሜራ ጀርባ ተደብቆ በንጋቱ መጦ እምቢ ያሉ ቤተሰቦች እምቢ ያሉ ሽምግልና እኔ ይቀበል ማለ ብሎ አልዋሸም እንዴ? እንዴ ነንበር ቶ ነንበር ስሪ እያለ የሱ ራሱ ያው ኦዴስ ላይ ድራማ ይሰራል ማለት ነው። ትልቅ ሰው ነው፣ ትልቅ ሰው ነው። ምን ነው ምን ነው? አይደብርም እንዴ ትንሽ ይሄ ናያል ውሸት ቢታመሩ ማለት ነው። እንዴ ሰው በሀቅ መስራት አይችልም እንደ እናንተ። በቃ አሁን እንግዲህ አባጋስ ደግሞ ማለት ነው ሰሞኑን አልፎለት ነበረ ከፍቅርዬ ጋር ሲሰራ ማለት ነው፣ ሳቅ ነው ጫወታው ነው ይላል ነበረ። አሁን ደግሞ እንግዲህ ሰሞኑ ያንተ ንፍጥ ማለት ነው ያንተ ነፍጥ እና ያንተ አክታ ማለት ነው አብረሽ በለዲያውና ሀብዬ አብይ አህመድ ማለት ነው አብይ አህመድ በለዲያውን አምጥቶ አጽድቶት ነበረ። ሸገርም ማለት ነው እንቴ መናፈሻውን ንፍጥ በንፍጥ ያደረግከው በለዲያ መጥቶ አጽድቶ ነበረ። አሁንም እንግዲህ እና ከሜስት ከጀራን ጋራ መስራት ከ ስትጀምር ደግሞ ንፍጥክን እያስረከረክ ትመጣለክ ከዛን ደግሞ ፍንፍኔን ታቆሽሻለክ ማለት ነው። ታቆሽሻለክ ማለት ነው። እንግዲህ ፈጣሪ ይዘንላቸውን እዛ መናፈሻ ውስጥ ሄደው የሚያጸዱ ሰዎች ማለት ነው። እየተዝረከረከ ይመጣል ማለት ነው። አንተ ውሸታም ቀዳዳ ማለት ነው። ከዚህ በፊት ምን ስትል ነበረ? በቃ እኛን እና እሷ ተለያይተና ምን ማረግ አልችልም። ካናዳ ለጠር ነው እና ምን ሸቀልክ? እኮ ሸቀልክ በጎቹ ላይ ማለት ነው። እንግዲህ የእናንተ ውሸት ድራማ መቼም እውነት ነው፣ ድራማ ነው እንኳን ብላችሁ እኮ ትናገሩም። የአስተምራን ስንሰራ የነበረ እኮ ድራማ ነው። ይቅርታ ብትሉ ምን ችግር አለ? በቃ ግዴታ እውነተኛ ታሪክ ነው ሁለት ጊዜ ቪዲዮ ወጣባቸው። አንድ ጊዜ ማርክ እና ዳኒ ምናምን ሆነ ሲሰሩ እቺ ቸራን ካሜራ ፊት ለፊት ሉጥ ሉጥ ስትል ወጣባቸው፣ ጥንቀት ለት ወጣባቸው። ያ ነገር ደግሞ ትልቅ አጀንዳ ስለሆነ ለመሸፈን የመጀመሪያ የፍቅሬ ብሎ ቲክቶክ ላይ ሸፈነ። ፍቅርዬን ይዞ መጣ። ሆቴል ቤት ውስጥ ቪዲዮ ሲወጣበት ድራማው እንደሚቆም አልፈለገም። ለምንድነው ነው ሰርጉ ቀጠሮ ደረሰ፣ በሀያ አምስት ነው፣ በገቹ ሰርጉ ደርሰዋል፣ በሀያ አምስት ነው ሊጋቡ ነው ብሎ እየጠበቁ በቃ ጾም እስከሚገባ ድራማውን እየተጫወተ እየተጫወተ አሁን፣ ይሄው መሀል ውስጥ ስገባ ሲሰለቸው አቆም ማለት ነው። ሲሰለቸው አቆም ማለት ነው። በቃ አላማው ሲያሳካ ማለት ነው። ትንሽ ዶላር ሰበሰበ ሰበሰበ፣ እዛም እዚህም ሲሰረከራት ማለት ነው። ሲዋሽ፣ ወደዛም ወደዚህም ሲሮጥ ማለት ነው። በክብሩና በሚስቱ አሁን አንተ ማለት ነው ከካሜራ ጀርባ አንተ ሸዋ ማለት ነው ከካሜራ ጀርባ ይዘህ በአንድ ቪዲዮም እንጨርስ። እናንተ ራሱ እስከ ዛሬ የዋሻችሁት ይበቃል። ነንበር ቱ ነንበር ስሪ ኦዴስ አንጫወትም። እኔ ሕፃን አይደለሁም ከአንተ ጋር ቁጭ ብዬ የሚዋሾ ብሎ ልጁ መመለስ ይችላል ነበር። ግን ትልቅ ሰው ነው በቃ እንደ ሕፃን ልጅ ነንበር ቱ ነንበር ስሪ ብሎ ይዋሻል። ምነው ትናንትና ኮ የቪዲዮ ማጭ መቋጨት ትችላላቸው ነበረ። ትናንትና ኮ ነው የተሰራ ማለት ነው ቪዲዮ የጽጌ ቪዲዮ ሰሩት። ከዛን ደግሞ በሮታ ቤት ይሄ ራሱ መሸቀል መሆኑ እኮ አቁትም ማለት ነው። በጎች የያዘውን አዞን በቃ ከሄ ኮንቁረሱት። ዛሬ አንዲት በግ ደግሞ እኔ ባሌንም የፈታሁት ለነሱ ብዬ ነው። ከዛስ ዘመዶችንም ዝምድና የቆረጥኩት ለነሱ ብዬ ነው ከዛም የአንድ አመት ሙሉ ደሞዝ ያወጣሁት ለነሱ ብዬ ነው ብላለች። ስለዚህ ጋሽ የሱ ጋር ዶላር አለ ማለት ነው። አባጋዝ ጋር በጎቹ የላኩት ዶላር ስላለ ከዛ ላይ ደግሞ ትንሽ ስጦቅ፣ ባዶ እጅ ከሸገር መጥታ ከምትመለስ፣ አዎ ትንሽ አባጋዝ ጋቢ ምናምን እየተላከ ለቴ ለትዬ ደግሞ ጥበብ ምናምን ከተላከ ለአባትክ፣ በዚህ ውሸተም ሼባ ስጦና ይዞ ይድ ማለት ነው። ይዞ ይድ በቃ ብቻ ክለምን ትበላለክ? ለእሱም ስጦ ውስቲ ከአንተ ጋር እየተባበረ አይደለም እንደሚዋሸው ምኖ ምኖ፣ ወይኔ ሲያስጠሉ! እንደዚህ ኮ ነጭ ሆኖ እየተቀመጠ ውሸት አባቱም ተመልሰው ከነሱ ጋር ሲዋሽ። ሴት ልጅ አክብር። ሴት ልጅ እንደ ሸቀጥ አትጠቀም ሚዲያ ላይ እና ደግሞ ሰርጉን አደርጋለሁ ብለክ ነበረ። ለምን ያ ነገር አጀንዳውን ቀይረክ ይሄ ድራማ ጀመርክ? ልጄ ሆይ ተጋባ ውለድልኝ ክበርልኝ ያንተ ልጅ ማየት ትፈልጋለሁ ብሎ ነው እንጂ የሚመክሮ። እንደዚህ አይነት ቅሌት አባት ውሸታም አይቼም አላቅም። አባት ብትሆን ኖሮ አንተ ትክክለኛ ብትኖሮ እኔ እኮ የእናንተ ልጅ ማየት ፈልጋለሁ፣ የእናንተ ልጅ መሳም ፈልጋለሁ። ሳልሞት ልጅ ወይ ቶሎ ውለድና ልጅ ግና ሳየኝ ነው የምትለው ነበረ። ወይ ቅሌት ማለት ነው ቅሌት። እንደዚህ ትልቅ ሰው ተመልሶ ከሕፃን ጋር ሲዋሽ ምን ነሱ ዋሽቶ የሚያመጡ ብራይ በቃም እንዴ አንተም ተመልሰክ፣ በቃ በቃ፣ ግዴታ ይሄ ድራማ ማለት ነው። ስለካራራ እውነተኛ ነው በቃ እናስብላለን በቃ ወጥ ነው። አሁን ደግሞ በቃ ነገ አንድ ቪዲዮ ስሩ። በቃ አንድ ቪዲዮ ስሩ። ሩታ ካናዳ ሄዳለሁ ብላት ትነሳ ና ማለት ነው ያል ያለስጣችሁ በጎችም ማለት ነው። ሂድና አድርሱለት ለባጋዝ ማለት ነው። ሩታ ወደ ካናዳ ሄዳሉ ብላ ስትነሳ ወይ አብረሽ ትኬቱን ይቅደድ ወይ ፓስፖርቱን ይቅደድባት ወይ ደግሞ ቦሌ ሄደው ከዛ ተሸክሞ ይመልሰት። በቃ በዚህ ይለቅ ማለት ነው። በዚህ ይለቅ ይሄ ሽማግሌ ነምበር ስሪ ነምበር ፎር እያላችሁ ወዴ ስላይ እንዳታመጡት። በቃ ይበቃል ካሁን በኋላ ማለት ነው። ወይኔ ስታስጠሉ ስታስጠሉ! ከውሸት ጋራ እንደዚህ በአይጻት የምታመጡት ብር ራሱ ምንም በረከት የለውም። በረካ ይነሳል። ህዝብን ጓሽታችሁ፣ በጎቹን አስለቅሳችሁ፣ ከስራቸው እየተባሩ ትዳራቸውን እየፈቱ ዝምድናን እየቆረጡ ለእናንተ ብሎ ማለት ነው ለእናንተ ብሎ አብረሽ እኮ ሱዳን ሄደዋል። ሱዳን ሄዶ ደብተራ አሰርተዋል። በጎቹ ላይም ተሰርተዋል። በቃ ኦደስ ላይ ተሰርተዋል። በቀላሉ ማለት ነው ቁጭ ብለው የአብርሽ ዘበኛ እንደሚሆኑ የአብርሽ ጠበቃ እንደሚሆኑ ተሰርታቸዋል ማለት ነው። ሂድና ፍታ፣ መድኒቱ ፍታ አካባቢ በጎቹ ላይ ማለት ነው ወደ ባላቸው እንደሚመለሱ ወደ ዝምድናቸው እንደሚ ሰላሙ አለይኩም አረህመቱላሂ ወበረካቱ። ድና የተከበራችሁ እደቻናለ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይዛ ህዝነትና ራሕመት አይለያችሁ። እንግዲህ ዛሬ መጥቻለሁ። ሼር ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። በስሚላህ እና ጠፍቻለሁ ጋይስ። ልተመቸኝም ሼር አድርጉ ሰብስክራይብ አርጎ ቤተሰብ እኔ ይቺ ልጅ በጣም ስለምትመቸኝ ስለምታስቀኝ ነው፣ ቪዲዮ ይላችሁ የመጣሁት እንደ ሪያክትም ቪዲዮ እንዲሆንላችሁ እና እውነቱን ነው መናገር፣ እውነቷን እኮ ነው። እና የዛ ሰፈር ልጆች እየሄዳችሁ ብዙም ደስ አይበላችሁ። ነገ ደግሞ ከሌላ ሴት ይመጣል ሲቀጥል። ድሮም አልተጣሉም፣ ቢዝነስ ነው፣ በቃ ብር ነው እየሰሩ የነበረው ዶላር በቀርም ሮታም አልተጣሉም። አብርሽምሮታም አልተጣሉም። በቃ ድራማ ነበረ ጀስት እየሰሩ የነበረው ነገር። ግን በዚህ አጋጣሚ ብዙም ደስ አይበላችሁ፣ ብዙም እንትን አትበሉ። ያኔ በቃ ቢዝነስ ነው እየሰራለው፣ ስራ ነው። ምትሳደቡም አላችሁ ፍቅርን ወክላችሁ። እና የሰው ልጅ በስድብ ምንም የሚገኝ ነገር የለም። እናንተ ህጻን አይደላችሁም።